ኢትዮጵያ የተራቆተ የደን ገጽታዋን በመመለስ የአየር ንብረት ለውጥ ተጽዕኖን ለመከላከል ጅማሯዋን ከዓመታት በፊት አድርጋ የአረንጓዴ አሻራ መርሃ ግብርን እያከናወነች ነው። ይህንን በማድረግም ለዜጎች የስራ ዕድል በመፍጠር በርካቶችን ተጠቃሚ ማድረግ ስራ እየተከወነ ነው። በዚህ መንገድ የስራ ዕድል ከተፈጠረላቸው መካከል ደግሞ ወይዘሮ ጽጌ ነጋና ስራ ምናለ አብነቶች ናቸው። እናቶቹ በአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ በሱሱኒ ችግኝ ጣቢያ በተፈጠረላቸው የስራ ዕድል ተጠቃሚ ሆነዋል። ትልቅ ጥቅም አለው። እዚች ቅርቤ ስለሆነ ወጣ ብዬ ልጆቼን አድርሼ መጥቼ ወደ ስራ ይገባለሁ። ልጅ አስተምራለሁ። አንዳንድ ነገር በቃ ወንድ እጅ ከማየት የራሴን እጠቀምበታለሁ ማለት ነው። ድሮ በቃ ልብስ አጠባ፣ ምንም ልጆች ስላሉኝ ያገኘውትን ስራ ነበር የምሰራው፣ በፊት ማለት ነው። አሁን ግን በቃ ይህ የስራ እድል በመፈጠሩ ደስ ብሎኛል በጣም ልጆችን ያስተምራለሁ። እናቶቹ በተፈጠረላቸው ስራ ካገኙት መልካም እድል በተጨማሪ ችግኝን በመንከባከብ የየዕለት ተግባራቸው የሚያገኙት አእምሮ አይርካታም ትልቅ እንደሆነ ነግረውናል። ችግኝ ማለት በቃ ጥሩ ነው እንደ ልጅሽ የአይምሮ እረፍት ነው ችግኙ ነው ወተሽ ስገቢ አይተሽ በቃ እንደ ልጆች ነው የምታየው በቃ ደስ ይልሻል። ውስጥሽን ደስ እያለሽ ነው የምሰሪው ችግኙም ማለት ነው ስሰሪ እና እንደገና ለልጆቻችንም በኢኮኖሚ አንጣርም። አሁን ተመስገን እግዚአብሔር መስገን ነው። ደስ እያለኝ ነው የምሰራው። ችግኝ ማለት ያው ልጅ ማለት ነው። ልጅ እንደማሳ ወልደሽ አሳድገሽ እንደ ለቁም ነገር እንደማብቃት ነው ችግኝ ማለት ነው። ስለዚህ በጣም ብዙ፣ እኔ እዚህ መዋሌ ራሱ ብዙ ለውጣል ለህይወቴ ማለት ነው። አንደኛ ነገር ጥሩ መንፈስ ነው የምታዩ። እዚህ ጋር አንድ ችግኝ እዚህ ጋር ቢበላሽ እኛ ደስ አይለንም። ችግኝ ጣቢያው እንደ ሀገር በአረንጓዴ ልማት ለሚተከሉ ችግኞች የራሱን ለማበርከትም እየሰራ ነው። ከዚህ በመነሳትም በጣቢያው ችግኝ ማፍላት ስራ ከመስከረም ጀምሮ በመከናወን ላይ ነው። ከሰኔ ጀምሮ የችግኝ ስርጭት ስራ ነው የምንሰራው። ከመስከረም ጀምሮ ደግሞ ለሚቀጥለው አመት የሚያስፈልጉ የዛፍ ችግኝ ግብአቶችን ምንም በማሟላት ከመስከረም ጀምሮ ነው የምናዘጋጀው። ለተከላ በሚደርስ ሰዓት ወደ ሳይት ይሰራጫል ለወረዳዎች እና ለተለያዩ ተቋማት በመስጠት የተከላ ቦታ በመምረጥ ወደዛ ስርጭት እናካሄዳለን ማለት ነው። በዚህ ስራ ውስጥም እናቶችን መሰረት ያደረገ ከመቶ ለሚልቁ ሰዎች የስራ እድል ተፈጥሯል። ከመቶ በላይ ሰራተኛ የስራ እድል ተፈጥሯል። መደበኛ ወደ ሰባ ሰው የሚሆን መደበኛ ሰራተኛ ያለን። አፈር ደግሞ የሚሞሉ ወደ ሰላሳ የሚሆኑ ሰራተኞች አሉን ማለት ነው። መደበኛ ሰራተኛው የውሃ ማጠጣት፣ የዘር መስራት እና የችግኝ መንከባከብ ስራዎች መደበኛ ስራዎችን ይሰራል። ሌላው ጋሪዎቹ ደግሞ አፈር የመሙላት ፖቱን አፈር የመሙላት ስራ ይሰራሉ። ሴቶችን ያማከለ ነው የስራ እድሉ፣ በሴቶች የሚሰራ ነው ስራው እና በአካባቢ ላይ ያሉትን ነዋሪዎች የስራ እድል ፈጥሮላቸዋል። የአረንጓዴ አሻራ መርሃ ግብሩ ከሚሰጠው ዘርፈ ብዙ ጠቀሜታ ባሻገር ለእናቶች የፈጠረው የስራ እድል የጎላ መሆኑን ያነሱት ሰራተኞቹ ተደራሽነቱን ማሳደግ ላይም ትኩረት ቢሰጥ ብለዋል። ልጅ ነበር ማሳድገው ልጅ ትምህርት ቤት እንደገባ ነው ይህንን እዚህ እድል ያገኘሁት ና እንደኔ ደግሞ ብዙ እድል ያላገኙ አሉ ሴቶች ማለት። በዚህ ቢጠቀሙ የባሰ ከዚህ ደግሞ ሰፋ ብሎ ቢጠቀሙ ደስ ይለኛል። እንደኔ ሌሎችም ከቤት እንደዚህ ቁጭ ብለው የሚውሉት እናቶች አሉ። ልጅ ይዘው ወጥተው ለመስራት የማይችሉ ማለት ነው። ለነሱ አሁን እንደኛ የስራ እድል ተፈጥሮላቸው ወጥተው ቢሰሩ ና ተስፋፍቶ ተጠቃሚ ቢሆኑ ሴቶቹ ደስተኛ ነ እናም የአረንጓዴ አሻራ መርሃ ግብር እንደ ሀገር ባሉት የግልና የመንግስት ችግኝ ማፍያ ጣቢያዎች ለበርካቶች የስራ ዕድል በመፍጠር ዘርፈ ብዙ ጠቀሜታን አጉልቶ ቀጥሏል። ወደ 112ሺህ በላይ ችግኝ ጣቢያዎች ወደ ስራ ገብተዋል። እዛ ውስጥ በቋሚም በጊዜውም ተቀጥሎ የሚሰሩ በርካታ ሰራተኞች አሉ ማለት ነው ሌላኛው ምናልባትም ተቋማትም የመንግስትም በሌላም በሌላም ስራ በተለይ በችግኝ ዝግጅት፣ ችግኝ በመንከባከብ ችግኞችን የተተከሉ ቦታዎችን በመጠበቅ በዚህ ላይም ተሰማርተው ያሉ በርካታ ሰዎች፣ ወጣቶች፣ ሴቶች ተጠቃሚ የሆኑበት ሁኔታ አለ። ችግኝ ጣቢያ ላይ በመቀጠር ጉልበት በመስራት የሚያገኙ እንዳለ ሆኖ ችግኝ እያዘጋጁ ደግሞ የሚሸጡ አሉ። በዛም የራሱ በወንድ በሴት የተቀመጠ ቁጥር አለ። አንዳንድ ኢንዱስትሪ ፓርኮች አካባቢም ደግሞ ለኢንዱስትሪ ፓርኪው የማቅረብ ከ2011 ዓ ም ጀምሮ ተሞክሮችን በማዳበርና በየአመቱ የሚተከለውን የችግኝ ብዛት እያሳደገች የመጣችው ኢትዮጵያ በያዝነው ዓመትም 7.5 ቢሊዮን ችግኝ ለመትከል ዝግጅቶቿን እያገባደደች ነው።